የዚያ አነጋጋሪ የአየር ማረፊያ ማስፋፊያ ምን አይነት አዳዲስ ቴክኖሎጂዎችን ሊያካትት ይችላል የሚለውን ደግሞ እንመልከት። የአውሮፕላን ማረፊያው ገና በመጀመሪያው ዙር ማስፋፊያ ወቅት 10,000 ስኩዌር ሜትር የሚሸፍን አረንጓዴ ስፍራ ተሰርቶለታል። በአእዋፋት የተሞላው የአስደናቂ መናፈሻ አንዳች ግዙፍ ፓርክ እንጂ የአውሮፕላን ማረፊያ ውስጥ የሚገኝ አይመስልም። አረንጓዴ ስፍራው 300 ግዙፍ ዛፎችና 2500 እጽዋት አሉበት። 85 ሜትር ከፍታ ላይ የተሰራላቸው ጣሪያ ተፈጥሯዊ ብርሃን እንዲያገኙና አትክልቶቹም እንደለመለሙ ጎብኚዎችም ማራኪ እይታ እንዲኖራቸው ያስቻለም ነው። በአትክልቶቹና ዛፎቹ መሀል የሚንፎለፎለው ውሃም ሌላኛው የጎብኚዎችን ልብ በአሴት የሚሞላ ክሰት ነው። በተለይ ረዘም ያለ ትራንዚት ያላቸው መንገደኞች በዚህ ስፍራ የማይረሳ ማራኪ ጊዜን ማሳለፍ ይችላሉ። ረጅሙ የበረራ ጥበቃቸው ከምን የዋለቀብን እስኪሉ ድረስም ሸጋ ጊዜ ይኖራቸዋል።